ሄሎ ሰላም ጤና ይስጥልኝ። እንዴት ናችሁ? የፓራዳይም የቋንቋ ተማሪዎች በባለፈው ትምህርታችን በክፍል አንድ ስለ ፕሪፖዚሽን ወይም መስተዋድድ አስማሚ ቃላት ስለሚባሉት አይተናል። ዛሬ ደግሞ ቀጣዩን ክፍል how to use prepositions prepositions እንዴት ነው የምንጠቀምባቸው የሚሉትን ነው የምናየው። ከዛ ቀጥሎ ደግሞ how to practice preposition በክፍል ሶስት ማለት ነው ፕሪፖዚሽንን የበለጠ ለመረዳት በካታጎሪ ከፋፍሎ ማየቱ በጣም ጥሩ ነው። ምክንያቱም ለምሳሌ ብዙ ሰዎች ይጠይቃሉ። ለምሳሌ ፕሪፖዚሽን የሚባለውን ነገር አውቂያቸዋለሁ፣ ኢን፣ አት፣ ኦን ምናም የሚባሉትን ኦኬ፣ አውቂያቸዋለሁ። ነገር ግን ኢን የሚለው ፕሪፖዚሽን የት ቦታ፣ ኦኬ፣ አት የሚለውን የት የት ቦታ ላይ ልጠቀመው የሚሉ ጥያቄዎች ይነሳሉ። ስለዚህ እሱን ማወቁ እንግሊዝኛ ስናወራ ይጠቅመናል ማለት ነው። የመጀመሪያው ፕሪፖዚሽን ሎኬሽንን የሚያመላክት ነው። ሎኬሽን ማለት አቅጣጫን ኦኬ፣ የሆነ አቅጣጫ። ስለ አቅጣጫ ስናወራ ፕሪፖዚሽን እንጠቀማለን። ስለዚህ ምን አይነት ፕሪፖዚሽን እንጠቀማለን? ኢን የሚል ፕሪፖዚሽን እንጠቀማለን። ኢን ማለት ውስጥ በውስጥ ማለት ነው። ላይክ ወን ዩ ስፒክ ባውት ካንትሪስ፣ ስለ ሀገር ስታወሩ ሊሆን ይችላል። ስለ ሀገር ስናወራ ኢን የሚል ፕሪፖዚሽን እንጠቀማለን። ኢን ጃፓን ለምሳሌ ጃፓን ውስጥ ነው የምትሉት። ኢን ጃፓን፣ ኢን ለንደን፣ ኢን ፓሪስ። ኦኬ። ስለዚህ ስለ ካንትሪ፣ ስለ ሀገር በምታወሩበት ጊዜ ለምሳሌ ጃፓን ውስጥ ነው የተወለድኩ ለማለት የግድ ኢን የሚባል ፕሪፖዚሽን ያስፈልጋል ማለት ነው። አይ ወዝ ቦርን ኢን ጃፓን፣ ኢን ጃፓን። ኦኬ። ለንደን ውስጥ ነው ያለሁት ከሆነ ኢን ኢን ማለት ውስጥ ስለሆነ ኢ አም ኢን ለንደን። ኦኬ ያለሁት ለንደን ውስጥ ነው። ኦኬ ፓሪስ ውስጥ ነው የነበርኩ ቢሆን ለምሳሌ ፓሪስ፣ ፈረንሳይ ፓሪስ ቢሆን አይ ሀቭ ቢን ኢን ፓሪስ እንላለን ማለት ነው። ስለዚህ ኢን የሚል ፕሪፖዚሽን ወን ዊ ቶክ አባውት ካንትሪስ፣ ስለ ሀገራት ስናወራ እንጠቀማለን ማለት ነው። ቀጣዩ ደግሞ ስለ ሲቲ ስለ ከተማ ስናወራ፣ በፊት ያየነው ካንትሪ ነው፣ ስለ ሀገር ስናወራ። አሁን ደግሞ ከተማ፣ ለምሳሌ ኢን ኤ ላርጅ ሲቲ፣ ትልቅ ከተማ። ስሞል ሲቲ ስንል ትንሽ ከተማ፣ ራይት። ስለዚህ አይ ወዝ ቦርን የተወለድኩት፣ ኤን ኤ ላርጅ ሲቲ፣ ትልቅ ከተማ ነው። ኦኬ፣ ስሞል ሲቲ፣ ትንሽ ከተማ። ስለዚህ ስለ ሲቲ ስናወራ ኢን የሚል ፕሪፖዚሽን እንጠቀማለን። ሌላው ኤሪያ ስናወራ ኤሪያ ማለት ቦታ አይ ግሩ አፕ ኢን ቪሌጅ ቪሌጅ ማለት ሰፈር ነው። አይ ግሩ አፕ ኢን ቪሌጅስ። ኦኬ አይ ወዝ ቦርን ኢን ቪሌጅስ። ኦኬ የሆነ ብቻ የሆነ ቦታ ትንሽ ቦታ ላይ የምናወራ ከሆነ ኢን የሚል ፕሪፖዚሽን እንጠቀማለን ማለት ነው። ሌላው ስለ አቅጣጫ አቅጣጫ ማለት ለምሳሌ በምስራቅ፣ በምዕራብ ፀሐይ በምስራቅ ትወጣለች ከሆነ ኢን ብለን። ኦኬ፣ አቅጣጫ እንጠቀማለን ምስራቅ የሚለውን እንጠቀማለን ማለት ነው። ኢን ኖርዝ፣ በሰሜን ኢን ኢስት፣ ኢን ሳውዝ፣ በደቡብ ኢን ዌስት እያልን እንሄዳለን ማለት ነው። ስለዚህ አቅጣጫዎችን ሰሜን፣ ደቡብ፣ ምዕራብ ምናምን የምንላቸው ነገሮች አሏል። ኦኬ እነሱን ስንጠቀም ኢን የሚል ፕሪፖዚሽን ያስፈልገናል ማለት ነው። እሺ ያየናቸው ምንድን ነው? ኢን የሚል ፕሪፖዚሽን እንጠቀማለን። ስለ ካንትሪ ስለ ሀገር ስናወራ ሀገር ማለት ለምሳሌ ኢትዮጵያ። ስለ ኢትዮጵያ ሳወራ ኢን የሚል ፕሪፖዚሽን ያስፈልገኛል ማለት ነው። ወይ ደግሞ ስለ ሲቲ ሳወራ ሲቲ ማለት ለምሳሌ ናዝሬት ከተማ ነች። ኦኬ እንጂ ሀገር አይደለችም። ጎንደር ከተማ ነው። ኦኬ ባህር ዳር ከተማ ነች። ኢትዮጵያ ግን ሀገር ነች። ስለዚህ ስለ ከተሞችም ሳወራ ኢን የሚባል ፕሪፖዚሽን እጠቀማለው ማለት ነው። ሌላው ያየነው ኤሪያ ስናወራ የሆነ ትንሽዬ ሰፈር ምናምን ስናወራ ነው። ሌላው ያየነው ሎኬሽን ወይም አቅጣጫ ስናወራ ነው ማለት ነው። በስሜን በምስራቅ በምዕራብ ስትሉ ኢን ኖርዝ፣ ኢን ኢስት፣ ኢን ሳውዝ ኢን ዌስት ትላላችሁ ማለት ነው። ሁለተኛው ፕሪፖዚሽን ደግሞ ወን ዊቶክ ባት ፖዚሽንስ ኦኬ። ስለ አንድ እቃ የተቀመጠበትን ቦታ ወይንም እኛ ያለንበትን ቦታ መግለጽ ስንፈልግ እንጠቀማለን ማለት ነው። ኦራይት ፖዚሽን ወር አይ ሚን ፖዚሽን ስል ምንድን ነው? እኛ ያለንበትን ቦታ ወይንም አንድ ዕቃ የተቀመጠበትን ቦታ ስናወራ። ኦኬ ስ ወን ዊ ቶክ ባት ፖዚሽንስ ሁለት አይነት ፕሪፖዚሽን ልንጠቀም እንችላለን። ወይ ኢን የሚለውን ፕሪፖዚሽን እንጠቀማለን፣ አሊያ ደግሞ ኦን የሚለውንም ያስኬሄዳል። ኦኬ ልዩነታቸው ምንድን ነው የሚለውን ነገር አብራራለሁ ማለት ነው የሆነ እቃ ወይንም እኛ ያለንበትን ነገር ለመግለጽ በምንፈልግ ውስጥ ከሆን ኢን የሚለውን እንጠቀማለን። ለምሳሌ ቤት ውስጥ ነኝ ከሆነ አም ኢኔ ሃውስ እንላለን ማለት ነው። ኦኬ ታክስ ውስጥ ነኝ ከሆነ ውስጥ ነው ያላችሁት ኢኔ ታክሲ ትላላችሁ ማለት ነው። ኦኬ

ኢን አ ባግ። ኦኬ፣ አቴ ባግ አይባልም ዊዜ ባግ አይባልም ኦኔ ባግ አይባልም ማለት ነው። አንድ ነገር ውስጥ ካለ ራይት፣ ለምሳሌ ሳጥኑ ውስጥ ከሆነ ኢን የሚል ፕሪፖዚሽን እንጠቀማለን ማለት ነው። ለምሳሌ ያላችሁት ሆስፒታል ውስጥ ከሆነ፣ ኦኬ፣ አይ አም ኢን አ ሆስፒታል፣ ሆስፒታል ውስጥን ያለው ትላላችሁ። ኤፍኤስአይ አይ አም አት ሆስፒታል ሆስፒታል ነኝ ማለት ትችላላችሁ። አይ አም አት ሆስፒታል ግን ውስጥ ነው ያላችሁት ወይም ውጭ ነው ያላችሁት፣ ኢትስ ማተር ኦኬ። አይ አም አት ሆስፒታል ካለ አንድ ሰው ይቻላል፣ ግን ወይ ውስጥ ነው ያለው፣ ወይ ደግሞ ውጭ ነው ያለው። ኦልራይት። ስለዚህ ኢን የሚለውን ከተጠቀመ ግን ውስጥ ነው ያለው ማለት ነው። ለምሳሌ አይ አም አት ላይብራሪ ካላችሁ አንድ ሰው የት ነህ ስትሉት አይ አም አት ላይብራሪ ካለ ላይብረሪ ነኝ ነው ያለው። ስለዚህ ወይ ውስጥ ነው ያለው፣ ወይ ውጭ ነው ያለው ማለት ነው። ኦር ግን አይ አም ኢን ላይብረሪ ብሎ ስፔሲፊካሊ ከገለጸላችሁ ማለት ነው ላይብረሪ ውስጥ ነኝ ካለ ግን እዛ ውስጥ ነው ከላይብረሪው ከክፍሉ ውስጥ ነው ያለው ማለት ነው። እሺ አይ አም ኢን ዘ ቶይሌት ኦኬ፣ ቶይሌት ውስጥ ነኝ፣ መጸዳጃ ቤት ውስጥ ነኝ። ስለዚህ ያለው ውስጥ ላይ ነው ማለት ነው። ኦኬ ውስጥ ላይ ነው ማለት ነው። ይአም ኢን ሬስቶራንት ምግብ ቤት ውስጥ ነው ያለሁት፣ ያለው ምግብ ቤት ውስጥ ነው። ኢ አም አት ሬስቶራንት ካለ ግን ወይ ውጭ ነው ወይ ውስጥ ነው። ኦኬ፣ ስለዚህ ኢም ካላችሁ ግን እስፔሲፊክሊ ውስጥ እንዳላችሁ ነው የሚያመለክተው ማለት ነው። ኢ አም ኢን ባዝሩም ማለት መጸዳጃ ክፍል፣ መታጠቢያ ክፍል ነው። ራይት ዊ ዩዝ ኦን ወን ዊ ቶክ ባውት ፖዚሽንስ። ስለ ፖዚሽን ስናወራ ደግሞ ኦን ልንጠቀም እንችላለን። ኦኬ ግን ኦን የሚለው የምንጠቀመው የሆነ ለምሳሌ ጠረጴዛው ላይ። ኦኬ አሁን አቅጣጫን እያመላከትን ነው። ስለዚህ ኦን ደስክ ጠረጴዛው ላይ፣ ኦን ቴብል፣ ኦን ደስክ። ወንበሩ ላይ አይደለም። ኦን ቴብል ጠረጴዛው ላይ ትላላችሁ ማለት ነው። ኦን ቼር ለምሳሌ ሪሞት ኮንትሮሉ ያለው

ቴሌቪዥኑ ላይ ነው ያላችሁት ማለት ነው። ኦን ዘ ሶፋ ሶፋው ላይ ለምሳሌ መነጽር የት ነው ያለው? ሶፋው ላይ ነው። ስለዚህ you can use on in አትሉም። ኢን ካላችሁማ ውስጥ ነው ማለት ነው። ኦል ራይት። ስለዚህ ስለ ፖዚሽን ስናወራ ወይ ኢን እንጠቀማለን ወይ ኦን እንጠቀማለን ማለት ነው። ሶስተኛው ፕሪፖዚሽን ኦፍ ታይም የሚባለው ነው። we use ኢን ኢን የሚባል ፕሪፖዚሽን እንጠቀማለን። ኦኬ when you talk about, uh, like, um, like ታይም ስንል ለምሳሌ አመት፣ ይርስ ስለ አመት ሊሆን ይችላል። ሴንቸሪስ፣ ሴን ክፍለ ዘመን፣ ሲዝን፣ ወቅቶች እንደዚህ አይነት ነገሮች ስለ ጊዜ ነው የሚያመለክቱ ማለት ነው። ለምሳሌ ይርስ ብንል ስለ አመት ኢን 1975 ኦኬ። አሁን የሆነ ቁጥር እየጠቀሳችሁ ነው የሆነ ጊዜ እየጠቀሳችሁ ነው ማለት ነው። አይ ወዝ ቦርን ኢን 1995 አይ ወዝ ቦርን አት 1995 አትሉም ማለት ነው። ኢ ዋስ ቦርን ኢን 1995 ኢን 1988። ድርጊቱ የተፈጸመው በ1988 ነው። ኢን ኢን የሚለውን ፕሪፖዚሽን ታይም የሆነ ጊዜ ስታወሩ ትጠቀማላችሁ። ምን አይነት ጊዜ? አመተ ምህረትን የሚገልጽ ጊዜ። ኢን ዚስ ይር ትላላችሁ። ለምሳሌ በዚህ አመት እመረቃለሁ ከሆነ ኢን የሚለው ፕሪፖዚሽን ትጠቀማላችሁ። ኢን ዚስ ይር ኦኬ። ኢን 19 ይርስ በ19 አመት ውስጥ ትላላችሁ ማለት ነው። ሌላው ኢን የሚል ፕሪፖዚሽን የምትጠቀሙት ስለ ሲዝን ስለ ወቅቶች ስታወሩ ነው። ወቅቶች የምንላቸው ኢን ሳመር በክረምት፣ ኢን ዊንተር በበጋ፣ ኢን ስፕሪንግ በጸደይ። ኦኬ፣ አሁን ወቅቶች ናቸው ማለት ነው። ስለዚህ ኢን የሚለውን ፕሪፖዚሽን ትጠቀማላችሁ ማለት ነው። ሌላው ዌን የሆነ ማንዴ ቱስደይ፣ ሰርስደይ፣ እነዚህን ኦኬ። ታይም ኦፍ ድ ዊክ የሳምንቱ ቀናት የሚባሉ ለምሳሌ ማንዴ፣ ቱስደይ፣ ወንስደ፣ ተርስደይ የምንላቸው ነገሮች አሉ አደለ። እነሱን ስትጠቀሙ ኦን የሚል ፕሪፖዚሽን ትጠቀማላችሁ ማለት ነው። ኦን ማንዴ፣ ኢን ማንዴ አንለም። ኦን ማንዴ፣ ኦን ሳንዴ፣ ኦን ፍራይዴ ኦኬ። አርብ ትላላችሁ ማለት ነው። አሁን ጊዜን ስለ ጊዜ እያወራችሁ ነው ኦን የሚባል ፕሪፖዚሽን ያስፈልጋችኋል ማለት ነው። ሌላው ስለ ጊዜ ስታወሩ አት የሚባል ፕሪፖዚሽን ሊያስፈልጋችሁ ይችላል። ብዙ ጊዜ ዊ ዩዝ ፎር ስፔሲፊክ ታይም ኦኬ አት ዋን ኦክሎክ አንድ ሰዓት ላይ ኦኬ። ለምሳሌ አንድ ሰዓት ላይ እንገናኝ ከሆነ አት የሚባል ፕሪፖዚሽን ያስፈልጋችኋል። አት ዋን ኦክሎክ፣ አት ቱ ኦክሎክ፣ አት ስሪ ኦክሎክ ትላላችሁ ማለት ነው። ሌላው ለምሳሌ በምሽት በቀን ምናምን ስንል አት ናይት በምሽት ኦኬ። በምሽት እንደዚህ ሆነ አት ናይት ነው የምንለው ማለት ነው። ስለዚህ የሆነ ታይምን ስናወራ ወይ አት ልንጠቀም እንችላለን፣ ወይ ኦን ልንጠቀም እንችላለን፣ ወይ ኢን ልንጠቀም እንችላለን። ይሄን አጠቃቀሙ በደንብ ሲገባችሁ እንግሊዘኛችሁ ቀጥ ይላል ማለት ነው። እሺ ስለ ፕሪፖዚሽን ያዘጋጀነው ትምህርት ይሄንን ይመስላል። በሚቀጥለው እንግሊዘኛ ስናወራ የምናስገባቸውን ፕሪፖዚሽኖችን በፕራክቲስ እናያቸዋለን። ያኔ ቋንቋ ስታወሩ እንግሊዘኛችሁ ብዙ አትቸገሩም ማለት ነው። ስለዚህ በሚቀጥለው ክፍለ ጊዜ እንገናኛለን። ታንኪ ቨሪ ማች ፎር ዩ ታይም። ታንኪ ን አውል ሲ ዩ ኔክስት ታይም